የብዙ ሀገራት ሀብት የሆነው ናይል ወንዝ ለዘመናት የነበረው የቁጭት ምዕራፍ ተዘግቶ ለኢትዮጵያ የድርሻውን ሊያበረክት እየተዘጋጀ ይገኛል። ኢትዮጵያ የአባይ ተፋሰስ አገር ህዝቦች በጋራ ያላቸውን የተፈጥሮ ሀብት ማልማት እንደሚገባቸውና ፍታዊ ተጠቃሚ እንዲሆኑ ከአገሮቹ የተፈጥሮ ሀብት በጋራ እና በሁሉም አሸናፊ በሆነበት ሁኔታ ተጠቃሚ መሆን እንዳለበት አምና የዓለም አቀፍ ሕግና ስርዓት አክብራ ከፍተኛ ትግል አካሄዳ ውጤት እያስመዘገበች ያለች ሀገር ናት። ሆኖም ከውጪ ይህ ያንገበገባቸው የግብፅ ተቋማት ከሀገር ውስጥ የኢትዮጵያን ውድቀትና መበታተን የሚመኙ ጽንፈኛ ዲያስፖራዎች ዓላማውን ለማደናቀፍ ተቀናጅተው ታይተዋል። አንዳንድ በግብፅ አገር ያሉ ተቋማት አገራችንን ለማፈራረስ ከሚፈልጉ የጸረ ሰላም እና ሽብርተኛ ኃይሎች ጋር በመመሳጠር የሚያደርጉትን እንቅስቃሴ ተገቢ እንዳይደለ ለግብፅ መንግስት፣ ለሚመለከታቸው አካላት በሙሉ በተደጋጋሚ አሳውቀናል። የግብፅ መንግስትን በሰጠን ምላሽ መሰረት እነዚህ ተቋማት የግብፅ መንግስት የማይቆጣጠራቸው ተቋማት በመሆናቸው በእኛ በኩል ከኛ ከግብጽ መንግስት ጋራ ቀጥተኛ ግንኙነት የሌላቸው ነው የሚል ዲፕሎማሲያዊ ምላሽ ተሰጥቶናል። ለማንኛውም እነዚህ ተቋማት በግብጽ አገር ውስጥ የሚንቀሳቀሱ ተቋማት እንደመሆናቸው መጠን የግብጽ መንግስት እጁ የሌለበት ከሆነ እነዚህን ተቋማት በመቆጣጠር በመቆጣጠርና በማስታገስ ህጋዊ እርምጃን በመውሰድ ነጻነቱን ወይም ገለልተኛ መሆኑን ማረጋገጥ አለበት የሚል አቋም በመያዝ ከግብጽ መንግስት የሚመለከታቸው አካላት ጋር ውይይት እያካሄድን ያለንበት ሁኔታ አለ። የጽንፈኛ ዲያስፖሮች እንቅስቃሴ በዚህ ብቻ አያቆምም። ኃይሎቹ ኢትዮጵያን የመበታተን ፍላጎታቸውን በግልጽ ከማሳወቅ ጀምሮ ለረብሻና ለሁከት ሲተጉም ታይተዋል። አለፍ ብሎም በውጭ ሀገራት የሚገኙ የኢትዮጵያ ኤምባሲዎችን እስከ መድፈር ደርሰዋል። እዚህ ተነስቶ የየሀገራቱን ኃላፊዎች እዚህ ያሉ አምባሳደሮችንም ሆነ የሚመለከታቸውን የሀገር መሪዎች በዚህ ጉዳይ ላይ ለማሳሰብ ጥረት አድርገናል። እኛ የነዚህ ሀገር ኤምባሲዎችን እንደ ራሳችን ተቋማት ምናልባትም ከራሳችን ተቋማት በላይ ደህንነታቸው እንዲጠበቅ ሌት ተቀን እንደምንሰራ ሁሉ እነሱም ኤምባሲዎቻችን እንዲጠበቁ የማድረግ ኃላፊነት እንዳለባቸው አሳስበናል። በዚህም መሰረት እርምጃዎችን እየወሰዱ ያሉበት ሁኔታ አለ። ይህም ሆኖ ግን ይህ በቂ ስላይደለ የኤፌድሪ መንግስት እነዚህ ኤምባሲዎቻችንን የደፈሩ አካላትን በእነዚያ አገሮች ህግ መሰረት ለመክሰስ የሚያስችል ጠበቃ ቀጥሮ እየተሟገተ ያለበት ሁኔታ አለ። ኢትዮጵያ በውጭ ሀገር ለሚካሄዱ ህገወጥ ተግባራት ሕጋዊ እርምጃ ለመውሰድና ለማስወሰድ እንቅስቃሴ ላይ መሆኗን ጠቅላይ ሚኒስትሩ ለፓርላማው ተናግረዋል። ሀገራቱም በአጥፊዎች ላይ ጠንከር ያለ እርምጃ ለመውሰድ ቃል ገብተዋል። ከዚህ ሁሉ አልፎ ግን ኢትዮጵያ ከተለያዩ ሀገራት ጋር ያላት ጠንካራ ዲፕሎማሲያዊ ግንኙነት በመልካም ጎኑ ይቀጥላል።